ልብ በሉ ልብ በሉ! አሁንም ተጽዕኖ አድርጋ በእኔ እያሳበብ ነው። እኔ ተጽኖ አላደረኩም። የራሳቸው ፍላጎትና መብት ነው።

ቤተ ሸጠ ምናምን፣ ስሟን አጠፋ። ውድ ተመልካቾቼ እንግዲህ እንዳያችሁት ቪዲዮውን በጣም ልብ ነው የሚሰብረው። በተለይ ይሄንን ቪዲዮ ካየሁት በኋላ እንደዚህ ልጆች ላላችሁ፣ በተለይ ልጆች ላላችሁ ተረጋግታችሁ ብታስቡበት ነው የሚመረጠው እና በዳጊና በሳምሶም የትዳር የመለያየት ጉዳይ እንዳየሁት በጣም ነው የሚያሳዝነው። በተለይ በተለይ ልጆች ወልዳችሁ አንዳንዴ አላደል ወንዶቹ እንደዚህ ትዳር ተለያይቶ ላጤነት ምቾት የሚመስላቸው አሉ። እንዲሁም ደግሞ ሴቶችም እንደዛ። ይህንን በጣም ስህተት ነው ብዬ ነው የማስበው። በተለይ በመሃል ላይ ልጆች ላላችሁ ለልጆቻችሁ ስታስቡ ውስጣችሁስ ምን ይሰማችኋል? አሁን ምን ደስታ ታገኛላችሁ? የልጃችሁን ናፍቆት አለ፣ አብራችሁ ያሳለፋችሁት ፍቅር አለ፣ ትዝት አለ። ለልጆቻችሁ ደግሞ በተለይ እናትና አባት አንድ ላይ ሆኖ ሲያሳድጉ ነው የሚመረጠው። እናትና አባት በአንድ ላይ ፍቅር እያዩ ሲያድጉ ነው አሪፍ ለልጆቹ። እና እንዳየሁት የሳምሶንና የዳጊ ልጆች እንዳያችሁት ቪዲዮን ላይ እንደዚህ እንኳን ብሎ ለአባታቸው ሲናገሩ ልብ ይነካል። እውነት ልብ ይነካል። አስቡት። አሁን እነዚህ ልጆች ምናልባት ዳጊም ጥሩ ትምህርት አላስተምራቻቸውም ብዬ አስባለሁ። እሷ በጣም ተናዳ ትሆን ትችላለች፣ ጥሩ ስሜት ላትሆን ትችላለች። ለዛ መሰለኝ እንግዲህ ልጆቹም ለአባታቸው ጥሩ ፍቅር እያሳዩት አይደለም እንግዲህ እንዳያችሁት ንግግራቸው ላይ ማለት ነው። እና በመሀል ላይ ልጆች ካላችሁ መጥፎ እንደዚህ ትምህርት ባይማሩ ብዬ ነው የማስበው ለምሳሌ ልክ እንደ የገነት ንጋቱ ካያችኋት ከስንት ዓመት በኋላ ተለያይተው ልጆቿ ፍቅር እያስተማረች ለአባታቸው እንዲወድ ታድርጋ አባታቸው ጥሩ ነው ስላለቻቸው መሰለኝ ለአባታቸው ጥሩ ፍቅርና የተለየ ፍቅር የነበራቸው እንዳያችሁት። እና አሁን ደግሞ ተመልሰው አብረው እንደ ድሮ ፍቅራቸው መሆን ሲጀምሩ ደግሞ አሁን ለልጆቻቸው ሞር ፍቅር ደስታ አላቸው። ስለ አባታቸው መጥፎ ነገር አልተማሩም አላዩም። እና ምን ለማለት ፈልጌ ነው? አሁን በዳጊው እና ሳምሶን መሀልም ልጆቹ ስላሉ ነገ ምን እንደሚፈጠር አይታወቅም፣ ሊታረቁ ይችላሉ። ስለዚህ ለልጆቹ እንደዚህ መጥፎ ባህሪ፣ መጥፎ ንግግር ላባት ባይናገሩ ብዬ አስባለሁ። እና ደግሞ አንዳንድ እንደዚህ ትዳራችሁ መጥፎ ሁኔታ ላይ ሲሆን ምንድ ነው ራቅ ብላችሁ በተለይ አባቶች ጋር ገዳም ጋር ሄዳችሁ ብታሳልፉት እውነት በእግዚአብሔር ምንም አይሆን ነገር የለም፣ ሁሉም ነገር ይቀየራል። በተለይ አገራችን ገዳማት አለ እና ሄዳችሁ ትንሽ ጊዜያችሁ እዛ ብታሳልፉና እግዚአብሔር ይቀይሯል ታሪካችሁን ማለት ነው እና በተለይ በተለይ እንደዚህ በትዳር ውስጥ የሚገባ የሰይጣን ነው። ይሄንን በቃ ሰይጣን ብዬ ነው የማስበው። እና ይሄንን በጸሎት አባቶች ጋር ገዳም በመሄድ ብታሳልፉት በጣም ለውጡን ታይታላችሁ ማለት ነው። በመሀል በትዳር መበተን፣ ልጆች አፍርቶ ትዳር መበተን ማለት አስቡት። ስንት አመት አብረው ቆይቶ ይሄን ያህል ትላልቅ ልጆች አድርሰዋል። በአሁን ሰዓት በልጆቻቸው የሚደሰቱ ጥሩ ነገር የሚያዩበት ነበረ እና መጨረሻው ላይ እንደዚህ ሲሆን በጣም ነው የሚያሳዝነው። እና እኔ እንዳየሁት ሰይፉ ኢቢኤስም ቀርቦ ነበረ። ሳምሶን እንዳያቸሁት ልጆቹ እስከመጣ አይታቸዋል ብሎ ሲጠይቀው ሰይፉ ምን አለ? ገና ይሄንን ሳምንት በቅርቡ ነው የመጣሁት እንግዲህ ሄጃ ያያቸዋለሁ ነበር ያለው። አስቡት አንድ ሰው ኢንተርቪው እንደዚህ ጥያቄ ሲቀርብለት በአንድ ቀን ወይም ሁለት ቀን አይደለም ወደ ሰይፉ መጥቶ ኢንተርቪው የሚደረገው። ስለዚህ እውነቱም ላይናገር ይችላል። ውስጡ እንግዲህ እግዚአብሔር ነው የሚያውቀው። ግን በጣም ነው የከፋኝ እኔ ውስጣቸው ሳስቡት ልጆች ኖሯችሁ እንደዚህ ልዩነት ሲመጣ እቃ ማንኪያ የለ፣ ብርጭቆ የለ፣ የቤት የለ መሸጥ ሁሉም ነገር አሁን ለተወሰነ ጊዜ ሊያስደስተው ይችላል። እሱም እሷን እቃቸው ተከፋፍለው በቃ አሁን ወንድ የላጥነት ምቾት የሚመስላቸዋለን ምናልባት። እናት ደግሞ እናት ናት ለልጆቿ ስለምታስብ፣ ያንን ደግሞ ትንሽ ይከብዳል። አብራችሁ ኖራችሁ እናትና አባት በአንድ ላይ ኃላፊነት እየወሰዳችሁ እንደገና ባላሰባችሁበት ወቅት እንደዛ ሲሆን በጣም ነው ውስጥ የሚሰብረው። ስለዚህ እናት ጠንከር ብላ ለልጆቿ ታስባለች። እሱ ደግሞ አሁን ለተወሰነ ሰዓት ምቾት ሊሰማው ይችላል። እንግዲህ ከሀገር ለሀገር ሊንቀሳቀስ ይችላል። ቤት ሽጦ ያለውን ገንዘብ እስከሚያጠፋ ከዛ ትንሽ እረፍት ካደረገ በኋላ ማን ነው የሚመጣ? አይኑ ላይ ልጆቹ ነው የሚመጡት። እዛ ላይ ውስጡ ስብራት ይሰማል፣ ክፋት አለ ውስጡ ይከፋል። በአሁኑ ሰዓት አስቡት እሱ ማረፊያው ሰዓት ነው። እሷም እንደዛ በልጆቻቸው እረፍት የሚያገኙ ደስታ የሚያገኙ ጊዜ ነበረና በመሀል እንደዚህ ሲባል እዩት እንግዲህ እና ምን ለማለት ፈልጌ ነው፣ በብዛት እንደዛ ሲሆን ውስጣችሁ ወደ ገዳም ሄዳችሁ ወደ አባቶቻችሁ ሄዳችሁ ተናገሩ፣ የውስጣችሁም ንገሩት እና በእንደዛ ጊዜያችሁ ያሳልፋችሁት የማይቀየር ነገር የለም። በመሀል ሰይጣን ገብቶ ከመለያየት ወደ እግዚአብሔር ቀርበ ጸሎት ማድረግ አሪፍ ነው እላለሁ። እና እንግዲህ ተመልካቾች እንደሰማችሁት ቪዲዮውን ላይ እኔ ልጆቹ ላይ በተለይ ልጆቹ ሳያቸው እንደዛ ንግግር ሲናገሩት በጣም ነው የተሰማው። አስቡት ለእናቴ እንደዚህ አድርገሃት ቤቱም ሸጠሃል እያሉት መልስ ሲሰጡትና እሱም አያገባቸውም ስለሱ እያለ መልስ ሲሰጣቸው ቪዲዮ ላይ ሳየው ውስጤ ነው የነካኝ። እና በዛ ላይ ጥንቃቄ አድርጉ፣ በተለይ ትዳር ሲትጀምሩ መጀመሪያ ላይ ከማን ነው የሚጀምረው ብላችሁ ሳትቸኩሉ። ትዳራችሁ አንዴ ከጀመራችሁ በጸሎት በርቱ በጸሎት በርቱ። እግዚአብሔር ይባርክልኝ ያላችሁ ጸሎታችሁ መጠንከር አለባችሁ ብዬ ነው የማስበው። እንግዲህ እኔ ዛሬ ነው ያየሁት ቪዲዮውን። እንደዛ ሳያየው ውስጤ ነው የተሰማኝ። ለቀጣይ ደግሞ ታረቁ የሚል ዜና ያሰማን እላለሁ።